እረ፣ ዛሬ ይሻላችኋል። ሰላም ሰላም፣ ውድና የተከበራችሁ የቡራና የሀይሚ ቤተሰቦች እንደምን አላችሁልኝ? እንደምን ከረማችሁ? እንደምን ሰነበታችሁ? እንግዲህ በእነ ሀይሚ ቪዲዮ ከሰራው እጅግ በጣም ቆይቻለሁ። ቢያንስ ከወር ከምናምን በላይ ሆኖኛል። እስኪ የሀይሚ እና የቡራ ቤተሰቦች እስኪ ቤታችንን ተቀላቀሉት፣ ሰብስክራይብ እያደረጋችሁ ኮሜንት ላይ እስኪ እንዴት ነው የጨረቃዎቹ ቤተሰቦች ጋር ልመለስ። ፍቅራችሁን እስኪ ያሳዩኝ፣ ላይክ እያደረጋችሁ እንግዲህ። ዛሬ ዛሬ ሳቅ ነው ፈታ ነው። እስኪ ምን እንደሚፈጠር እናያለን። ድኔ የተከበራችሁ የእኛ ውድ ቤተሰቦች እንዴት ናችሁ ነው ያለው። ፈጣሪ እናመሰግናለን በጣም። እና ሀይሚዬንም ማለት ጠርቼ ስጦቷን ሰጥቻት አልነግራትም። ባይዘዊ ቶሎ ሆር ስለሚብሳትና ስለምታለቅስ መች እንደሚሄዱ ምናምን አልነግራትም ግን የቻልኩት አቅም የሆነ አረሳሳት አለ። በቃ እናንተ ደግሞ አግዙኝ በኮሜንት። አረ እናንተም እናንተም አግዙኝ እናንተም እስኪ ኮሜንት አርጉ፣ ላይክ አርጉት፣ እስኪ ሰብስክራይብ አርጉኝ እንዲ እየጻፋችሁላት

እስኪ እኛንም 25 ሺህ ልንገባ ነው። እስኪ አስገቡ። ገና 22 ሺህ ነን ግን በተስፋ 25 ሺህ እንገባለን። እስኪ ሰብሰብሰብሰብሰብ እያላችሁ ቤተሰቦችን ሰላም ቤት ከአበባው ጋር ነሽ፣ ከእኔ ጋር ነኝ። ከዚህ እንደዚህ አበባ እመሩ በቃ መረግሽ ወይኔ አስማት የምር ግን በጣም ደስ ብሎኛል። ሪኮርድ ፒን አረግላቸዋለሁ የፍጽን አካውንት ማግኘት ሜይ ቢ አዲስ ስለሆነ ሰው ጋር ብዙ ተደራሽ ላይ ሆን ይችላልና፣ ዛሬ በዚህ ቪዲዮ ላይ ኮሜንት ላይ ፒን አድርግ አስቀምጠላቸዋለሁ። እየገባችሁ ሰብስክራይብ አድርጉት እና ወደ ከፍታው ደስተኛ እንድንሆን አይደል የምትፈልጉት? ሰብስክራይብ አድርጉታብስራብ አድርጉንኛንም በዚህ አትቁሙ። በጣም ትንሽ ነው ይሄ። እናንተ ደግሞ እኛ የምትወዱ የምታከብሩን በጣም እኔ እንጃ ከራሳችሁ እኔንም እኔንም እንደዛ ሁኚ እና ቀልቀል ምናምን እሑድ እንዳታራም እ የሆነ የሚንኮሻኮሽ ነገር አለ። አረ እንደዚሁ ቀየረው፣ የተቀባችሁን ሁሉ ቀየረው። ዋው

ኔ ቆንጆ ላንቺ ነው እሺ፣ አመሰግናለሁ። ዛሬ አባ ሽቶ እኔ እንጃ፣ እኔ ምን ይሻለኛል? በጣም ውለታ እየበዛብኝ ነው። ኧረ ምን ይሻላል? ወደ ዋናው ወደ ዛሬ ቪዲዮ መተናል እስኪ ዳኒ ባይዜ እኔ አውቀዋለሁ በአካል ማለት ነው። የወልዲያ ልጅ ነው፣ የሀገራችን ልጅ ነው። በአካል ምናምን እንተዋወቃለን። በጣም ደስ የሚል ልጅ ነው፣ በአካል ማለት ነው። በአካል ሙር በጣም ደስ የሚል ልጅ ነው

አረ፣ ብሩኬ በዚህ መሀል አሪፍ ሪስፔክት እያሳየ ነው። ዳኒ ተው፣ እንደዚያቱን ምን ሆነህ? ብሩኬ ብሩኬ፣ እንደዚህ ነው የምፈልገው። ጨፍራለች፣ ትጨፍራለች ቪዲዮ ላይ ለምን እንደዚህ

ይህ ስራ ግን ይመስለኛል፣ ይሄ ብሩክ ነው ገብቷቸው። ብሩክ ነው ከኋላው ነው አርጊ አርጊ የሚላት። አበባ አበባ፣ አንተ ጨፍር፣ እኔ ማታ አያገባኝም። አንተ ስጨፍር ተመችቶ ይሄ ነው

ጭ የጠፋብኝ ዘፈን ወይኔ እንዴት ነው የሚጠፋብሽ ግዴታሽ እኮ ነው አይሚ እሺ የምታል ከመቼ ወዲህ ነው እሱ እንደዚህ ያበደው ቆይ እኔ ምን አውቃለሁ እኔ እኮ ቪዲዮ ላይ ጤነኛ ነበር እኔ ቪዲዮ ላይ እኮ ነው የማውቀው ወንድሜ በቃ እሺ በለኝ እሺ በለኝ ዳኒ በእናትህ አይሚ በቃ እኔ ምንም አልወራም በቃ እኔ አይሚ ምንም ማለለም አይሚ እሺ በቃ እሺ

ምን እያደረገ ነው ዳኒ ግን? እንዴ ቤተሰቦች ምንም አልገባኝም። እንዲ፣ ሀይሚ መነጽሩን አርጋም ነው እንዴ? የማን ስራ የማን ስራ ነው የማን ስራ ነው? ብዙ ብር ነው የወጣሁበት። የብሩክ ስራ። ምክንያቱም ቅድም አይታችሁ፣ እሷን ብቻ ነው እያዘፈናት ያለው

የፕራንክ ነው ዳኒ።